በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ከሚገኙ አካባቢዎች የካፋ ዞን በርካታ የቱሪስት መዳረሻዎች ያሉት ሲሆን የክልሉ የፖለቲካና አስተዳደር ማዕከል የሆነችው ቦንጋ ደግሞ በዚሁ አገልግሎት ዘርፍ ከፍተኛውን ድርሻ ትይዛለች። ዞኑ የበርካታ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች ባለቤት ነው ያሉት የካፋ ዞን ባህል፣ ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኩ አታከለ ከዘርፉ የሚገኘውን ኢኮኖሚያዊ ጠቀሜታ ታሳቢ ባደረገ መልኩ ትኩረት ተደርጎ እየተሰራ ነው ብለዋል። ዘርፉ እጅግ በጣም ሰፊ እምቅ አቅም ያለው በተፈጥሮ ሀብት የበለጸገ ገና ብዙ ኢኮኖሚ ምንጭ ሊሆኑ የሚችሉ ሀብቶች ያሉት እና በቱሪዝም ዘርፉም ደግሞ ትልቅ እንቅስቃሴ እያደረገ ያለ ዞን ነው ያለው። ትልቅ ተስፋ፣ ትልቅ አቅም ያለው ዞን መሆኑን ይዘን በዚህ አግባብ የእኛ መምሪያም ልዩ ትኩረት ሰጥቶ ከምንም ጊዜ በላይ ለቱሪዝም ልማቱ ልዩ ትኩረት ሰጥቶ እየሰራና የኢኮኖሚ ምንጭ መሆኑንም አውቆ ለሕብረተሰቡም ግንዛቤ እያስጨበጠ ያለበት ደረጃ ላይ እንገኛለን። በዞኑ ያለውን የጎብኚዎች ቁጥርና ተደራሽነትን ለማሳደግ ደረጃቸውን የጠበቁ ዘመናዊ አገልግሎት መስጫ ማዕከላትን በጥራትና ብዛት ማዘጋጀት ከትኩረት አቅጣጫዎች ዋነኛዎቹ መሆናቸውንም አንስተዋል። ቱሪስቶችን ተደራሽ ለማድረግ በከፍተኛ ደረጃ አገልግሎት ሰጪ ተቋማት ያስፈልጉናል። በከተማችን ብዙ ደረጃውን የጠበቁ ሆቴሎች አሉን ማለት ይቻላል። በተለይ የሀገር ውስጥ እንግዳ፣ የውጭ ሀገር እንግዳ የምናስተናግድበት ሆቴሎች ጅምር ላይ ያሉ አሉ፣ እየተሰሩ ያሉ አሉ፣ እንደዚሁም አሁን ላይ ደግሞ አገልግሎት እየሰጠ ያለም አለ። በዚህ ሳምንት የሚመረቅ ሆቴል አለ። ይህም በሀገር ደረጃ የሚታወቀው ለዊ ሆቴል ነው። የውጭ ሀገር እንግዶችን ሊያሳርፍ የሀገር ውስጥ እንግዶችን ሊቀበል የሚችል ደረጃውን የጠበቀ ሆቴል በማጠናቀቅ ለምረቃ ደርሶልናል ማለት ነው። ከዚህም ረገድ የለዊ ሆቴል ግንባታ መጠናቀቅ በከተማው ያለውን የሆቴሎች አገልግሎት አቅም ከማሳደግም በላይ ከፍተኛ የንግድና የቱሪዝም እንቅስቃሴ መነቃቃትን የመፈጥር ነው ያሉት ወይዘሮ ታሪኳ፣ ድርጅቱ ከስራ እድል ፈጠራ አንጻርም ድርሻው ከፍተኛ ነው ብለዋል። ድርጅቱ ወደ ከፋ የመጣው በቡና እርሻ ኢንቨስትመንት እንደነበር ያነሱት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የለዊ ጠቅላላ ንግድ ጀኔራል ማናጀር አቶ ክብረት አል ሚካኤል በአካባቢው ያለውን የሆቴል አገልግሎት ዘርፍ ፍላጎት በማጤን በቦንጋ ከተማ ደረጃውን የጠበቀ ዘመናዊ ሆቴል ለመገንባት መወሰናቸውን አስታውሰዋል። ቡና በማልማት ላይ ያለን ለማህበረሰቡ ስንመለከት ያው አገልግሎት ሰጪ ድርጅት በሰፊው ስላልነበረ ልምዳችንን ተጠቅመን ወይን አገልግሎት ሰጪ ድርጅት እንድንከፍት ዞኑ በጠየቀን መሰረት ወደኋላ ሳንል ሳናክማማ ቦታውን ተረከብን። በወቅቱ የተረከቡት ቦታ በተለያዩ ምክንያቶች አመቺ ባለመሆኑና በቅያሪ የተሰጣቸውም ከይገባኛል ጥያቄ ፈጥኖ ነጻ ያልተደረገ ከመሆኑም በላይ የፋብሪካ ውጤቶች አቅርቦትና የገበያው አለመረጋጋት ፈታኝ እንደነበር አንስተዋል። በግንባታ ሂደት ውስጥ ያስቸገረን ነገር ቢኖር ይህንንም ለውጥ ቦታ ከወሰኑ በኋላ ትንሽ ያው ችግሮች ነበሩ፣ ከድንበር ማስከበር ጋር፣ ሲሚንቶ በአገሩ ላይ በነበረው የሲሚንቶ እጥረት ምክንያት ትንሽ ስራችን ላይ በፈለግነው ፍጥነት እንዳንሄድ አድርጎናል። ለቆረጣ ጊዜ ወስዶብናል። አንዷን ቦታ ለመቁረጥ ሁለት ሁለት ወር ሁለት ሁለት ወር አካባቢ ነው የወሰደብንና ቆረጣ ብቻ ኦልሞስት ወደ አንድ አመት ፈጅቶብናል። ከዚያው በቻልነው መጠን በፍጥነት እግዚአብሔር ረድቶን ይህን የመጀመሪያ ፌዝ ስራ አጠናቀን በፊታችን ግንቦት ዘጠኝ እና አስር ለማስመረቅ ያው ሬዲ ይሆነናል። ግንባታው ሁለት ዓመት ተኩል የፈጀ እንደነበር ያነሱት አቶ ክብረት በመጀመሪያው ምዕራፍ ከ500 ሚሊዮን ብር በላይ ወጪ የተደረገበት ፕሮጀክት መሆኑንም ተናግረዋል። ለግንባታው እስካሁን የወጣው ወደ ግማሽ ቢሊየን ብር አካባቢ ወጪ ያደርገናል። በሁለተኛው ምዕራፍ ግንባታ የዋና ገንዳ የልጆች መጫወቻና ና የገበያ ማዕከልን ጨምሮ ባለአምስት ኮከብ ህንፃ ግንባታዎች የሚቀጥሉ መሆናቸውን የተናገሩት የለዊ ኃላፊነቱ የተወሰነ የግል ድርጅት ስራ አስኪያጅ አቶ ወንድሙ ግናሞ አሁን ተጠናቆ ለአገልግሎት ዝግጁ የሆነው ህንፃ አምስት የተለያዩ ደረጃዎች ያሉት ስልሳ አልጋዎችን ያካተተ መሆኑን ተናግረዋል። በጣም ደረጃቸውን የጠበቁ ከአምስት አይነት አልጋዎች አምስት አይነት ታይፕ ሩሞች አሉን። የመጀመሪያው ፕሬዝደንሻል ስዊት ይባላል። ፕሬዝደንሻል ስዊቱን ቅድም እንዳየነው አንድ የጋራ ሳሎን አለው። አንድ ኪንግ ሳይዝ ቤድ አለው ማስተር ቤድ ሩሙ። ከዛ በኋላ ደግሞ የልጆች ክፍል አለው፣ እዛ ላይ ሁለት ትንንሽ አልጋዎች አሉት። ስታንዳርድ ሩም አለን። ስታንዳርድ ሩሙ ሜትር ከ50 አልጋ አለው ጥሩ ደስ የሚል አልጋለን። ቦንጋ ላይ የተገነባው በሀገሪቱ ስምንተኛ የሆነው የለዊ ሆቴል ከፋ የቡና መገኛነቷን ለመዘከር በሆቴሉ ልዩ የቡና ክፍል ማዘጋጀቱን ያነሱት አቶ ወንድማገኝ ድርጅቱ ከኢኮኖሚውን ባሻገር ባህልና ታሪክን ከማስተዋወቅ ረገድ የድርሻውን እየተወጣ መሆኑ ገልጸዋል። ሁሉም ሆቴሎቻችን ልዩ የሚያደርገው የቡና ሀገር እንደመሆኗ የቡና ሩም ለብቻዋ አላት። ሰው ኢንጆይ እያደረገ ታሪኩን እያወቀ እየተማረ ባህሉን እያየ በቡና የሚዝናናበት የቡና ቤት ሰርተናል። ና እሷ ለየት ያለች ናት፣ ዩኒክም ታደርገናለች እሷ። በቦንጋ ከተማ የተገነባው የለዊ ሆቴል ከፊታችን ቅዳሜና እሁድ ግንቦት ዘጠኝና አስር በደማቅ ስነ ስርአት እንደምመረቅ ይጠበቃል።